እንደምን አላችሁ? እንደምን እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለሰላሳ ቀናት ወይም ደግሞ ለአንድ ወር በየቀኑ ቁርስ ላይ ኦትስ ወይም ደግሞ አጃን ብትመገቡ በሰውነታችሁ ላይ ምን ሊፈጠር እንደሚችል የምታገኙትን ድንቅ ጥቅሞችን እነግራችኋለሁኝ እንዴት አርግታችሁ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 በሰውነታችሁ በሜታቦሊዝማችሁ የምግብ ወደ ኃይል የመቀየር ሂደት በምግብ መፈጨታችሁ እናም አልፎ ተርፎም በስሜታችሁ ላይ ትልቅ የሆነ ለውጦችን ሊያስከትል ይችላል። አጃ በተለይም ሮልድ ኦትስ ወይም ስቲልከት ኦትስ በፋይበር፣ በቫይታሚኖች፣ በማዕድናት፣ በአንቲ ኦክሲዳንቶች እና በእጽዋት ላይ የተመሰረተ በፕሮቲን የበለጸገ ሙሉ እህል ነው። በመደበኛነት ሲበላ የምግብ መፈጨትን፣ የደም ስኳርን፣ ኮሌስትሮልን፣ የኃይል መጠንን እናም የአንጀት ጤናን ይጠብቃል። ለሰላሳ ቀናት ታዲያ በየቀኑ አጃን ወይም ደግሞ ኦስን ብትበሉ ቁርስ ላይ ምን እንደሚከሰት ልንገራችሁ። አንደኛ የተሻሻለ የምግብ መፈጨትና እናም መደበኛ የአንጀት እንቅስቃሴ ይኖራችኋል ከአንድ እስከ ሰባት ቀን ውስጥ ማለት ነው። ኦትስ በውስጡ የሚሟሟ ፋይበር ሶለብል ፋይበር አለው፣ በዋናነት ቤታ ግሉካን ይህ። ፋይበር በአንጀት ውስጥ ጄል የሚመስል ነገርን በመፍጠር ሰገራን ያለሰልሳል እናም ጤናማ የአንጀት እንቅስቃሴንም ያበረታታል። ውጤቶቹም የሆድ ድርቀትንና የሆድ መነፋትን ይቀንሳል። ጠቃሚ የአንጀት ባክቴሪያዎችን እንዲያድጉም ያበረታታል። ቆሻሻን በብቃት ከሰውነት ለማስወገድም ይረዳል። ጥናቶች እንደሚያሳዩት ቤታ ግሉካን እንደ ፕሪባዮቲክ ሆኖ በመስራት እንደ ቢፊዶ ባክቴሪያ እናም ላክቶ ባሲለስ ያሉ ጥሩ ባክቴሪያዎችን ይመግባል። ይህም አጠቃላይ የአንጀት እጽዋት ሚዛን እንዲሻሻል ያደርጋል። ሁለተኛ የተረጋጋ ኃይል እናም የቀነሰ የረሃብ ስሜት ይሰማቸዋል። ከአምስት እስከ 14 ቀናት ውስጥ ኦትስ ዝቅተኛ ግላይሲሚክ ኢንዴክስ አለው። ይህም ማለት ግሉኮስን ወደ ደም ውስጥ ቀስ ብሎ ይለቃል ማለት ነው። ውጤቶቹም ከቁርስ በኋላ ለብዙ ሰዓታት የሚቆይ ኃይል፣ በጠዋት መካከል የኃይል ድንገተኛ መቀነስ ይቀንሳል። ለስኳር ወይም ለቀላል ምግብ ያላችሁ ፍላጎትም ይቀንሳል። ቤታ ግሉካን የምግብ ኮድ ውስጥ የመቆየት ጊዜን በመቀነስ የካርቦሃይድሬትስን የመምጠጥን ያዘገየዋል እናም የመጥገብ ስሜትን ያራዝማል። ሶስተኛ የተሻሻለ የደም ስኳር ቁጥጥርም ይኖራችኋል። ከ10 እስከ 30 ቀናት ውስጥ በአጃ ውስጥ ያለው የሚሟሟ ፋይበር ሰውነታችሁ ግሉኮስን የሚወስድበትን ፍጥነት ይቀንሰዋል። ውጤቶቹም ከበላችሁ በኋላ የደም ስኳር መጨመርን ለመከላከል ይረዳል። በጊዜ ሂደት የኢንሱሊን ሴንሴቲቪቲን ያሻሽላል። መደበኛ የኦትስ ፍጆታ የጾም የደም ግሉኮስናም የኤችቢኤዋን ሲ ደረጃዎችን ሊቀንስ ይችላል፣ በተለይም የኢንሱሊን ሬዚስታንስ ወይም ደግሞ አይነት ሁለት የስኳር በሽታ ባለባቸው ሰዎች ላይ። አራተኛ ዝቅተኛ የኮሌስትሮል መጠን ይኖራል። ከሁለት እስከ አራት ሳምንታት ውስጥ ቤታ ጉሉካን በአንጀት ውስጥ ቃለው በኮሌስትሮል የበለጸገ የባይል አሲድ ጋር ተያይዞ ከሰውነት እንዲወጣ ይረዳል። ውጤቶቹም ጠቅላላ እናም ኤልዴል ወይም ደግሞ መጥፎ ኮሌስትሮልን ይቀንሳል። ኤችዲኤል ወይም ደግሞ ጥሩ ኮሌስትሮልን በትንሹ ይጨምራል። የልብ በሽታ እናም የደም ቧንቧ መጥበብ አደጋን ይቀንሳል። ክሊኒካዊ ጥናቶች እንደሚያሳዩት በቀን 3 ግራም ቤታ ግሉካን አንድ ሰሃን ኦትሜል ያክል የኤልዲኤል ኮሌስትሮልን እስከ 10% ሊቀንስ ይችላል። አምስተኛ ጤናማ የአንጀት ማይክሮባዮም ይኖራቸዋል። ከሁለት እስከ ሶስት ሳምንታት በኋላ ፋይበሩ እንደ ቅድመ ፕሪባዮቲክ ሆኖ ጤናማ የአንጀት ባክቴሪያዎችን ይመግባል። ውጤቶቹም የተሻሻለ የምግብ መፈጨትናም የበሽታ መከላከል ጥበቃ ይኖራል። በአንጀት ውስጥ የብግነት ወይም ደግሞ የኢንፍላሜሽን መቀነስ የኮሎሬክታል ችግሮችን ስጋትንም ሊቀንስ ይችላል። የ2021 ጥናት እንዳመለከተው የአጃ ቤታ ግሉካኖች የሾርት ቼን ፋቲ አሲድ ምርትን ይጨምራሉ ይህም የአንጀት መከላከያን ያሻሽላል። ስድስተኛ የተሻሻለ የቆዳ ጤና ይኖራችኋል። ኦትስ በዚንክ፣ በባዮቲን እናም በአቬናትራማይርስ የበለጸገ ነው። እነዚህም ብግነትን ወይም ደግሞ ኢንፍላሜሽንን የሚቀንሱ አንቲኦክሲዳንቶች ናቸው። ውጤቶቹም የጠራ ቆዳ እናም የብጉር መቀነስ፣ የእርጥበት መጠን መያዝናም የመለጠጥ ችሎታ መሻሻል ይኖራል። ለኦትስ ልዩ የሆኑት አቬና ትራማይርስ በቆዳ ህክምና ክሬሞች ውስጥም ጥቅም ላይ የሚውሉ አንቲ ኢንፍላማቶሪ እናም ማሳከክን የሚከላከሉ ባህርያት አላቸው። ሰባተኛ ክብደትን ለመቆጣጠርና ስብን ለመቀነስም ይረዳል። ከሶስት እስከ አራት ሳምንታት ውስጥ በኦትስ ውስጥ ያለው ፋይበር እናም ፕሮቲን የካሎሪ ቅብላን ዝቅተኛ በማድረግ የመጥገብ ስሜትን ይጨምራል። ውጤቶቹም ለረጅም ጊዜ የመጥገብ ስሜት መሰማት ቀላል የካሎሪ ጉድለትን ይደግፋል። ስብን እየቀነሳችሁ ዘንበል ያሉ ጡንቻን ለመጠበቅም ይረዳል። በየቀኑ ኦትስን የሚበሉ ሰዎች በብሔራዊ ጤና እናም የአመጋገብ ምርመራ ጥናት መረጃ መሰረት ዝቅተኛ የሰውነት ክብደት እናም የወገብ ዙሪያ ስብ እንደሚኖራቸው ታውቋል። ስምንተኛ የተሻሻለ የልብና የደም ቧንቧ ጤና ይኖራችኋል። በኦትስ ውስጥ ያሉ አንቲኦክሲዳንቶች እንደ አቪናትራማይርስ የኤልዲኤል ኦክሲዴሽን እንዳይፈጠር ይከላከላሉ፣ ይህም የፕላክ መከማቸት ቁልፍ እርምጃ ነው። በውጤቶቹም የደም ስሮች መተጣጠፍ ወይም ደግሞ ተለዋዋጭነት ይሻሻላል፣ ብግነትንናም የደም ግፊትን ይቀንሳል። ኦትስ የደም ስሮችን የሚያዝናና እናም የደም ዝውውርን የሚያሻሽል ናይትሪክ ኦክሳይድ እንዲለቀቅም ይረዳል። ዘጠነኛ የተሻለ የአእምሮ ትኩረትና ስሜት ይኖራቸዋል። ኦትስ የአእምሮ ተግባርን የሚያረጋጉ ውስብስብ ካርቦሃይድሬትስና ቢ ቫይታሚኖችን በተለይም ቫይታሚን ቢ1፣ ቢ5 እና ፎሌትን ይሰጣል። በውጤቶቹም የተረጋጋ ስሜትና የብስጭት መቀነስ፣ በተረጋጋ የግሉኮዝ መጠን ምክንያት የተሻለ ትኩረት መኖር፣ የተረጋጋ የደም ስኳር እና የተረጋጋ የሴሮቶኒን ምርት ይህም ስሜትንና መረጋጋትን ያሻሽላል አስረኛ ጠንካራ የሆነ የበሽታ መከላከል አቅም ይኖራችኋል ቤታ ገሉካኖች እንደ ማክሮፋጅስ እና ኒሮኒውትሮፊል ያሉ የበሽታ መከላከያ ሴሎችን ያነቃቃሉ ውጤቶቹም በሽታዎችን ለመከላከል የተሻሻለ የሰውነት በሽታ መከላከያ አቅም ይኖራችኋል የብግነት ጠቋሚዎች መቀነስ ይኖራል ጥናቶች እንደሚያሳዩት የኦትስ ቤታ ግሉካን ከመጠን በላይ ሳያነቃቁ ለበሽታ አምጪ ተዋሲያን የሚሰጠውን የበሽታ መከላከያ ምላሽን ያሻሽላል። ታዲያ ኦትስን ወይም ደግሞ አጃን ስትመገቡ ስኳርን አስወግዱ። በፍራፍሬ በማር ወይም ደግሞ በቀረፋዎች በተፈጥሮ አጣፍጡ። እንዲሁም ከፕሮቲን ወይም ደግሞ ከስብ ጋር አጣምሩ እንደ ወተት፣ እርጎ፣ ለውዝ ወይም ደግሞ እንቁላልን በመጨመር ለረጅም ጊዜ የመጥገብ ስሜትን ይሰጣል። እናም የንጥረ ነገሮችን ሚዛንንም ይጠብቃል። ታዲያ ኦትስን በጤናማ መንገድ እንዴት ጠዋት ላይ አዘጋጅታችሁ መመገብ እንደምትችሉ መንገዶችን እነግራችኋለሁኝ። አጃችሁን ወይም ደግሞ ኦትስን የምታዘጋጁበት መንገድ ምን ያክል ጤናማ እንደሆነ እናም ሰውነታችሁ እንዴት ምላሽ እንደሚሰጥ የደም ስኳር ላይ፣ የምግብ መፍጨት ላይ፣ ኃይል ላይ ትልቅ ለውጥን ያመጣል። እንዴት ጤናማ በሆነ መልኩ ማዘጋጀት እንዳለባችሁ ሁሉንም እነግራችኋለሁ። አንደኛ፣ በቅድሚያ ትክክለኛውን የኦትስ አይነትን ምረጥ። የተለያዩ የኦትስ አይነቶች አሉ። ስቲልከት ኦትስ በጣም በትንሹ የተቀነባበረ ነው፣ ዝቅተኛ ግላይሲሚክ ኢንዴክስ አለው። ለማብሰል ከ20 እስከ 30 ደቂቃ ይወስዳል። በጣም ምርጡ ምርጫ ነው። ሮልድ ኦትስ በመጠኑ የተቀነባበረ ነው ከመካከለኛ እስከ ዝቅተኛ ግላይስሚክ ኢንዴክስ አለው። ለማብሰል ከአምስት እስከ 10 ደቂቃ ይወስዳል። ይህም በጣም ጥሩ ምርጫ ነው። ኢንስታንት ወይም ደግሞ ኪዩክ ኦትስ የምንለው ግን በከፍተኛ ሁኔታ የተቀነባበረ ሲሆን ከፍተኛ የሆነ ግላይስሚክ ኢንዴክስ አለው። ለማብሰልም ከአንድ 1 እስከ 2 ደቂቃ ይወስዳል። ብዙም ጤናማ ያልሆነ ነው። ስለዚህ ስቲል ከትስ ወይም ደግሞ ሮል ኦትስ በጣም ጤናማና ጥሩ የኦትስ ምርጫዎች ናቸው። እነዚህ ኦትሶች ቀስ ብለው ይፈጫሉ፣ ለረጅም ጊዜ የመጥገብ ስሜትን ይሰጣሉ፣ እናም አነስተኛ የደም ስኳር መጨመርንም የሚያስከትሉ ናቸው። ሁለተኛ፣ የተጣራ ስኳርን ከመጨመር ተቆጠቡ። ብዙ ሰዎች በጣም ብዙ ስኳርን በመጨመር ጤናማ የሆነውን ኦትሳቸውን ያበላሻሉ። በምትኩ ተፈጥሯዊ ማጣፈጫዎችን እናም ጣዕም ሰጪዎችን ተጠቀሙ። ጤናማ የማጣፈጫ አማራጮች እንደ ሙዝን ተጠቀሙ። የተፈጨ ቤሪዎች እንደ ብሉቤሪ፣ ራስቤሪና እንጆሪን ተጠቀሙ። የአፕል ቁርጥራጮች ወይም ደግሞ የተፈጨ አፕልና ቀረፋ፣ ቴምር ወይም ደግሞ ዘቢብ፣ በአነስተኛ መጠን ማር ወይም ደግሞ ንጹሕ የሜፕል ሲረፕ ቢበዛ አንድ የሻይ ማንኪያ መጠቀም ትችላላችሁ። ፍራፍሬዎችን ልክ ኦትሜሉ ከበሰለ በኋላ ጨምሩ። ቫይታሚኖቹ በሙቀት አይጠፉም። ሶስተኛ ደግሞ ጤናማ የሆኑ ፈሳሾችን ተጠቀሙ። ለምሳሌ ውሃ ነው። ውሃ ዝቅተኛ ካሎሪ ያለው ነው። እንዲሁም ዝቅተኛ የስብ ወተት ወይም ደግሞ የእጽዋት ወተትን ተጠቀሙ። ለምሳሌ የለውዝ፣ የአኩሪ አተር፣ የአጃ እና የኮኮናት ወተትን፣ እንዲሁም ግማሽ ውሃ እናም ግማሽ ወተትን አንድ ላይ ተጠቀሙ። ይህ በካሎሪ እናም በጣም መካከል ጥሩ የሆነ ሚዛንን ይሰጣል። ለተጨማሪ ፕሮቲን ደግሞ የአኩሪ አተር ወተት ወይም ደግሞ የራም ወተትን መጠቀም ትችላላችሁ። አራተኛ የፕሮቲን እናም የጤናማ ስብ ምንጮችን ደግሞ ጨምሩ። ፕሮቲን እናም ስብን መጨመር ምግቡን ወይም ደግሞ ኦትሜላችሁን ሚዛናዊ ያደርገዋል፣ የደም ስኳርን ያረጋጋል፣ እናም ለሰዓታት የመጥገብ ስሜትን ይሰጣችኋል። ለምሳሌ ለውዝን እንደ አልመንድ፣ ዋልነትስ፣ እና ፒካን እንዲሁም ካሸውን መጠቀም ትችላላችሁ። ሲድሶችን ወይም ደግሞ ዘሮችን፣ ሻያ ሲድስ፣ ተልባ እና ሄምፕ ሲልስን መጠቀም ትችላላችሁ። በኦሜጋ ስሪ የበለጸጉ ናቸው። የለውዝ ቅቤ፣ የኦቾሎኒ ቅቤ ወይም ደግሞ የአልመንድ ቅቤ ወይም ደግሞ በተርን አንድ የሾርባ ማንኪያ መጠቀም ትችላላችሁ። የግሪክ እርጎ ከፍተኛ ፕሮቲን እና የፕሮባዮቲክ ጥቅሞች አለው። እሱን ተጠቀሙ። እንዲሁም የፕሮቲን ፓውደርን መጠቀም ትችላላችሁ። ለአካል ብቃት ግቦች እንደ አማራጭ ያገለግላችኋል። ለምሳሌ በጣም ምርጥ የሆነ ጥምረትን ከፈለጋችሁ ሮልድ ኦትስ እናም የለውዝ ወተት፣ ቺያሲስ፣ የለውዝ ቅቤ እናም ሙዝ ቁርጥራጮች። ይህን አንድ ላይ አድርጋችሁ ኦት ሜላችሁን አዘጋጅታችሁ ብትመገቡ የተሟላ ቁርስን ይሰጣችኋል ማለት ነው። አምስተኛ ደግሞ በማይክሮ ኒውትረንት የበለጸጉ መሙያዎችን ጨምሩ። ቫይታሚኖችን፣ ማዕድናትና አንቲኦክሲዳንቶችን ለማሳደግ ማለት ነው። አሁን ለምሳሌ ቤሬዎችን የምትጠቀሙ ከሆነ አንቲኦክሲዳንትና ቫይታሚን ሲን ይሰጣችኋል። ቀረፋ ወይም ደግሞ እርድ ደግሞ ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳሉ። ጥቁር ቸኮሌት 85 ፐርሰንት ይዘቱ የካካዋ የሆነ ማግኒዥየምና የስሜት መሻሻልን ይሰጣችኋል። የዱባ ፍሬዎች ወይም ደግሞ ፐምፕኪን ሲድስን የምትጠቀሙ ከሆነ ደግሞ ዚንክና ብረትን ይሰጣችኋል ማለት ነው። ስድስተኛ ደግሞ በጥበብ ማዘጋጀት ነው። ትኩስ ወይም ደግሞ ቀዝቃዛ አማራጮች አሉ። በተለያየ መልኩ ኦትሜልን አዘጋጅታችሁ መመገብ ትችላላችሁ። ጥሩ የሆኑ ሁለት የአዘገጃጀት አማራጮችን እነግራችኋለሁኝ። የመጀመሪያው አማራጭ ክላሲክ የበሰለ ኦትሜል ነው። እንዴት ይሰራል? ከአምስት እስከ አስር ደቂቃ የሚወስድ ነው። አንድ ኩባያ ውሃ ወይም ደግሞ ወተትን አፍሉት። ግማሽ ኩባያ ሮልድ ኦትስን ጨምሩበት። ለአምስት ደቂቃዎች ያክል ተዉት፣ አልፎ አልፎ እያማሰላችሁ ማለት ነው። በመጨረሻም ፍራፍሬዎችን፣ ለውዞችን ወይም ደግሞ ሲርሶችን ጨምራችሁ መመገብ ነው። አማራጭ ሁለት ደግሞ በአንድ ሌሊት ሙሉ የተዘጋጀ ኦትሜል ነው። እንዴት ትሰራላችሁ ይህ ምንም ማብሰል አያስፈልገውም እንዴት ይሰራል ግማሽ ኩባያ ኦትስ ያስፈልጋችኋል ግማሽ ኩባያ ወተት የእጽዋት ወተት አንድ የሾርባ ማንኪያ ቺያ ሲርስ ግማሽ የተፈጨ ሙዝ ወይም ደግሞ ጥቂት የቤሪ ፍሬዎች ቀረፋ ወይም ደግሞ ማር ለጣም ይህንን ለአንድ ሌሊት አንድ ላይ ቀላቅላችሁ በማቀዝቀዣ ውስጥ አድርጉት ከስድስት እስከ ስምንት ሰዓታት ውስጥ ማለት ነው በፍሪጅ ውስጥ ከዛም ጠዋት ላይ እርጎ ለውዝና ሌሎች መጨመር የምትፈልጉትን ጨምራችሁ መመገብ ነው። ታዲያ ይህ ምግብ በማቀዝቀዣ ውስጥ እስከ ሶስት ቀናት ይቆያል፣ ቀላልናም በጣም ጤናማ ነው። ስለዚህ በእነዚህ በሁለት መልኩ ኦትሜልን በፈለጋችሁ ታዘጋጅታችሁ መመገብ ትችላላችሁ። ሰባተኛ ደግሞ መጠናችሁንና ሚዛንን መጠበቅ ነው። ተመራጭ የሆነ መጠን ለአንድ ሰው እንግዲህ ግማሽ ኩባያ ኦትስ ወይም ደግሞ ከ40 እስከ 50 ግራም በቂ ነው። አንድ ኩባያ ፈሳሽን ጨምሩበት። ጠቅላላ ማሙያዎችን ደግሞ መጠነኛ አድርጉት፣ የምትጠቀሙትን ፍራፍሬዎች እንዲሁም ደግሞ ፕሮቲንና ጤናማ ስቦችን ማለት ነው። ኦትስ በካሎሪ የበለጸገ ነው። ካበዛችሁ ክብደትን ይጨ ስምንተኛ ደግሞ ማድረግ የሌለባችሁ የተለመዱ ስህተቶች ደግሞ በጣም ብዙ ስኳር ወይም ደግሞ ሲረፕን መጨመር ነው። በፍጹም ይህን አታድርጉ። ኢንስታንት ጣዕም ያላቸውን ኦትሶችን መጠቀምም አስፈላጊ አይደለም። ብዙውን ጊዜ በጨውና በስኳር የተሞሉ ናቸው። እንዲሁም ፕሮቲንና ስብን መዝለል ነው። ይህ ወደ ረሃብና የኃይል መውደቅ ያመራል። ኦትስም ብቻ ዝም ብላችሁ ከሆነ የምትጠቀሙት ይህ ምንም ጥቅም ላይኖረው ይችላል። ቶሎ ሊርባችሁ ይችላል ማለት ነው። ስለዚህ አንድ ላይ ፕሮቲኖችን መጠቀም አለባችሁ፣ እንደ ለውዝና ሌሎችንም ማለት ነው። በተጨማሪም ደግሞ ከመጠን በላይ መብላትም አስፈላጊ አይደለም። ኦትስ የመጥገብ ስሜትን ይሰጣል። ግማሽ ኩባያ በቀን ከተጠቀማችሁ በቂ ነው ማለት ነው። ከዛ በላይ መጠቀም ምንም ጠቀሜታ የለውም ማለት ነው። ጉዳትን ያስከትላል። ክብደታችሁንም ይጨምራል። ከዚህ ጋር ተያይዞ ደግሞ በልካት በርካታ የጤና ችግሮችም ሊከሰቱ ይችላሉ ማለት ነው በጊዜ ሂደት። ስለዚህ በልኩና በመጠኑ ማድረግ አለባችሁ። ጎጂ የሆኑ ነገሮችን ደግሞ ማስወገድ ያስፈልጋል። ስለዚህ ክብራትና ክብራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።